ኢትዮጵያ የረዥም ጊዜ የአገርነት ታሪክ ያላት ብትሆንም እንደ ቀደምትነቷ የሕዝቧን ተድላና ምቾት ማረጋገጥ ትልቁ ፈተናዋ ሆኖ ቆይቷል። ሀገርን ለመለወጥ የተደረጉ ጥረቶችም ቢሆኑ በጊዜያቸው ጥቅም ላይ ባለመዋላቸው እድልና አጋጣሚዎች ባክነው ከዛሬና ከነገ ኋላ እንድንቀር አድርገውናል። በእርግጥ ዛሬ ላይ በየጊዜው የሚነሱ ጥያቄዎችን ለመመለስና ለነገ ወረት ለማስቀመጥ በሽቅድድም መንፈስ መትጋት ጊዜን በአግባቡ በመጠቀም ተወዳዳሪ መሆን ግዴታ ሆኗል። እኛ ኢትዮጵያውያን ትላንት ዓለም ላይ እየተካሄዱ ታላ ታላቅ የኢንዱስትሪ አብዮቶች በጥልቅ እንቅልፍ ውስጥ ሆነን ስላመለጡን ችግሮቻችን ስር ሰደዱ። ታዲያ መዘግየታችን ያስከፈለንን ዋጋ ለማካካስ ዛሬ ላይ በፈጠራ በመላቅና በፍጥነት በመጓዝ ለውጥ ማምጣት ብሎም ከቀደሙት ጋር መድረስ የማንደራደርበት የህልውና ጉዳያችን ሆኗል። እንደኔ የማየት እድል ካላችሁ አላውቅም። በየቦታው ሲሄድ የኢትዮጵያ ወጣቶች ምን ያክል ነገር እየፈጠሩ እንዳሉ ሳይ በጣም ደነቃለሁ። ይሄ አቅም እኛ ውስጥ አለ ወይ? ከውጮች ጋር ጀምረን የውጮች አቅቷቸው ሎካል ኮንትራክተር ወስዷቸው አሳምረው የሰሯቸው ስራዎች አሉ። ለምሳሌ ሪቨር ሳይድ የተሻለ ነገን ለትውልዱ ለማውረስ የትላንት የዛሬና የነገን ተደራራቢ ችግሯን በላቀ ትጋት የምትፈጽም ሀገርን የመገንባት ጉዞ በዚህ ትውልድ ተጀምሯል። ሉዓላዊነቷ የተከበረ የግዛት አንድነቷን የጠበቀች ሀገርን ከቀደመው ትውልድ እንደተረከብን እኛም ይህንን አደራ ለቀጣዩ ትውልድ በማድረስ ታሪካዊ ኃላፊነታችንን መወጣት አለብን የሚለው የትውልዱ መሐላ መስዋዕትነትን እየከፈለ አሮጌውን እያስወገደ መጓዙን ቀጥሏል። ኢትዮጵያ አሁን ዘመን መቶላታል። ሰማይ ተከፍቶላታል በርናስኮ ተከፍቶላታል ያን ማየት አለማየት የየግለሰቡ ውሳኔ ይሆናል። በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ። በእርግጥ እያጋጠሙ ያሉ ችግሮችን ተጋፍጠን ለውጥ ለማምጣት የጀመርነው አዲሱ የመደመር መንገድ የተለየ ፍጥነት ይፈልጋል። ይህንን ማድረግ ከቻልን ከግርጌ ወደ ራስጌ መሻገር የማንችልበት ወደ ብልጽግና ማማ ከፍ ያለች ለዜጎቿ ምቹ ሀገር የማትፈጠርበት ምንም ምክንያት የለም። ይህ ግን ከራስ በላይ ነፋስ ከሚል ብሂል ወጥቶ ሀገርን የማስቀደም ቁርጠኝነትን ይጠይቃል። ምክንያቱ ደግሞ ሀገር የምትገነባውም የምትፈርሰውም በልጆቿ ለመሆኑ ከነ ሶሪያ፣ ሊቢያና የመን የተሻለ አስረጂ ኬት ሊመጣ ይችላል። ቅድሚያ መሰጠት ያለበት አገር ነው። አገር ከሌለ ቤተሰብ የለም፣ ልማት የለም። ዘላለም ዓለም የሌላ አገር አሽከር፣ ተገዢ፣ ባሪያ ነው ምትሆኑ ትላንት ሀገራችንን ለመጠበቅ በየተራራዎቻችን የሞትን እኛ የሰው ሀገር ለማገልገል መርጠን የባህር ሲሳይ እንዴት እንሆናለን? ከሀገር ውጭ መናፈቅ ነውር ከነበረበት የኩራትና በራስ የመተማመን መንፈስ ወተን እንዴት ከልካችን እንጎድላለን? ብሎ የተነሳው ይህ ትውልድ ለሀገር ሁለንተናዊ ብልጽግና መስራት፣ ለዜጎቿ ምቹ የምትናፈቅ ሀገርን የመስራት ጉዞ ምዕራፍ መጀመሩ ማሳያ ነው። ትውልዱን ከማንነቱና ከኩራቱ አፍልሶ ከቤቱና ከቀዬው ስቦ ከሀገሩና ከመንደሩ ገፍትሮ የሌላ ሀገርን ደጅ እንዲጠና ያደረገውን ሕመም ለመፈወስ ሀገርን ከማልማት ጎን ለጎን ቀጣይ የቤት ስራ እንደሚጠብቀን ማሳያ ነው። ይህ እውን እንዲሆንም ከቤተሰብ ጀምሮ መስራት ለነገዋ ኢትዮጵያ ወሳኝ። አባትና እናት ልጆቻቸውን በሚያሳድጉበት ጊዜ በስነ ምግባር ካሳደጉ፣ በግድ በእርግጠኛነት በስነ ምግባር ልጁ ያድጋል። አገርን በመውደድ ሽማግሌን በማክበር የኢትዮጵያ ጉዳይ ሲነካ የሚያንቀጠቅጠው የኢትዮጵያን ታሪክ የሚያውቅ ሲሆን ነው። ያ ሲሆን በሰው ጌጥ የሚደምቅ ሳይሆን የራሱን ወርቅ ፈልጎ የሚያወጣ ህልሙን በሀገሩ ላይ ተክሎ ከስልጣኔዋ በረከት የሚቋደስ በሀገር ፍቅር የነደደ ሌብነትን የሚጠየፍ የራሱን ጀግና የሚፈጥር ሀገር ወዳድ ትውልድ መገንባት እንችላለን። የነገዋን ኢትዮጵያ የሚወስነው የዛሬው ትውልድ መዳፍ ውስጥ ያለው የብልጽግና ዘር ለፍሬ እንዲበቃ ነገን ዛሬ መስራት የዚህ ትውልድ ኃላፊነት ሆኗል።